በቃ ይሄ ልጅ በቃ ምንድን ነው ብዬ የሆነ ሰዓት ላይ ሳላስበው ካሜራ ውስጥ ሪከርድ እያደረኩ ደነገጠ። በጭራሽ አይታጠንም፣ እኔ እያለ አይታጠንም፣ እኔ ሞታለሁ እንጂ አይታጠንም። በቃ እንደዚህ ነው የሚያደርገው። ወንድ ጀመረው። በቃ እሱ እናንተ ናቸው ያስለከፋችሁትም ይዛችሁ ብኝ ሄዳችሁ ወንድሜን ያስለከፋችሁት እናንተ ናቸው። ለሊት፣ ሰው ይማታል፣ ይናከሳል፣ ለሊት ካልወጡ ሄዳል ስሉ ምናምን ስለነበረ እጁ ላይ በቃ መጀመሪያ ስናገኘው ራሱ በቃ ፍርሃት ፍርሃት አለኝ፣ ታውቃለህ። በቃ እየሆነ ውስጤ ይረብሻል፣ ታውቃለህ። አሁን ደግሞ ያ ሰውዬ በ በህልሜ መጣ። ጅብ ሲጋልብ ያለው የትኛው ሰውዬ ነው? ያኛው ነው፣ አዛ ጫካ ውስጥ ሲያመልክ የነበረው። እኔ ምንም በቃ ያለኝ አንድ ወንድም ነው፣ እያያችሁት ነው። እኔ ሙሉን ነው በቃ እንትን ያልኩት በቃ ከሆን በኋላ ከእናንተ ጋር ባይሰራ ሁላ በጣም ደስ የሚል

ሰላም ጤና ይስጥልኝ። ቤኪ በረከት ነኝ። ዛሬ እዚህ የተገኘሁት መንገድ ላይ እየሄድኩኝ ነው። እንግዲህ መንገድ ላይ የተገናኘ ነው። ምንድን ነው መሰላችሁ? ዴቭ ካሜራ ማኔ የሆነ ነገር ሆኗል ብሎ ወንድሙ ደወለልኝ። ምናልባት እነዛ ቡዳዎች ሳይበሉት እንደማይቀሩ እየጮኸ እንዳለ እየለፈለፈ እንዳለ ቤቱን እየረበሸ ነው ሰው መናከስ ምናምን የተለያዩ አይነት ባህሪዎችን እያመጣ ስለሆነ፣ እስኪ መታችሁ የምታደርጉትን ነገር አድርጉ። እኔ ከአቅሜ በላይ ነው። አንድ ያለኝ ብቸኛ ወንድሜ ነው እያለ ነበርና ምን ሆኖ እንደዚህ ሊሆን እንደቻለ ራሱ እየገባኝ አይደለም። ሄጄ ያለውን ጉዳይ ለማጣራት ሞክራለሁኝ። ሰሞኑን እንግዲህ በተለያዩ ጉዳዮች ፈተናችን እየበዛ ነው ያለው ግን ደግሞ በቀላሉ እጅ የምንሰጥ አይነት ሰዎች አይደለንም። እንወጣዋለን ብዬ ተስፋ አድርጋለሁ። ከእናንተ ጋር ሆኜ ሁሉንም ነገር እወጣዋለሁኝ። እስኪ ዴቭ ጋር ሄደን እንጠይቀው። በቃ በጣም ገርሞ እንደዚህ መሆን የሚችል አይነት ልጅ አይደለም። እንደዚህ በቡዳ መበላት የሚችል አይነት ሰው አይደለም እ እነዚህ ቡዳዎች እንዴት አገኙት? በእናት ብዙ ጊዜ እንዲጠነቀቅ ነግሬው ነበረ እና ዋና ግን የሰው ጥንቃቄ አይደለም እምነት ነው። ሰዎች በምንም አይነት መልኩ ቢጠነቀቁ ሊያመልጡ አይችሉም። ዋናው ነገር እምነት ይታያል፣ ልብ ይታያል። በጣም ነው እንደዚህ ዴቭ በቡዳ ለመበላት የሚችል አይነት ሰው አይደለም ማለት ግን እምነቱ ጠንካራ ነው። ጠንካራ ልጅ ነው። ይህን ሁላ ስራዎችን አብረን ስንሰራ በቃ ጥንካሬ ከጀርባችን ሆኖ ሁሉን ነገር ኦርጋናይዝ የሚያደርገው እሱ ነበር እና በጣም ጠንካራ ልጅ ስለሆነ ነው እነዚህን ሁላ ስራዎች መስራት የቻለው። እንዲህ በቀላሉ በቡዳ ግን ይበላል ብዬ አላስብም እና እስኪ

ሰው የለም እንዴ? ተወኝ ተወኝ ተወኝ፣ በቃ ተወኝ። ምንድን ነው ይሄን ነው ምን ነው ይታጠንበት እንጂ ቆይ ነው እኮ አንድ በዚህ ነው

አንድ ጊዜ አንድ አንድ ጊዜ አንድ ድል ሰጠና ነው ነው ነው አንድ ጂ ነው የሚያደርገው። እያየሁ ነው ወንድሜን። ምን እንዳደርጋችሁ እያያችሁ ነው አይደል? እናንተ አስለከፋችሁብኝ። አንዴ እኔ ጸሎት ላድርግለትና አንዴ ፍቀድልኝ። በቃ እሺ፣ አንዴ አንዴ፣ በቃ ነሽ ነው። አሁን ተረጋግጠው ትንሽ ዴ ትንሽ ይረፋል። አሁን ይነሳበታል መልሶ እንደዚሁ ነው የሚያስጨዋል። በቃ ለሊት ለሊት እየተነሳ በር እየከፈተ ይወጣል። በቃ ምንም ይጮዋል፣ ይናከሳል፣ ያገኘውን ሰው ይማታል። በቃ ይኸውልህ፣ በቃ እንደዚህ ነው። በቃ ሰሞኑን በቃ የይችን አራት አምስት ቀን በቃ እንደዚህ ነው። በቃ እኛም እንቅልፍ የለንም፣ ምንም የለም። በቃ እንደዚህ ነው። ይጮዋል፣ ለሊት ለሊት፣ ለሊት ለሊት በር ከፍቶ ካልወጦ ይላል። በጣም ከዚህ በፊት እንደዚህ ለየት፣ አረ ጭራሽ ምንም ነገር የለበትም በቃ አምስት ቀን ምናም ቢሆኑ ነው እንደዚህ መሆን ከጀመረ። እኛ የመጀመሪያ ቀን ሁላ በጣም ነው የደነገጥነው። ለሊት ሰው ይማታል፣ ይናከሳል። ለሊት ካልወጡ ይላል ከቤት። በጣም እኮ ነው በእናትህ እና ሌላ መፍትሄ ብላችሁ አሁን ምን ያደርጋል? በዚህ ነው ተባለ፣ ቡዳ ነው ተባለና በድል ቡዳ ነው ተባለና የድኝ መድኃኒት እና የሆነ ስራ አለ በሱ ነው በቃ እንትን እየተባለ ያለው። ቀበርቾ አው ከሱ በሱ አጥኑት ነው የተባለ፣ ወይም ደግሞ የበለው ሰውዬ ወይ መጥቶ ይተፋለት፣ ደግሞ ወይም ደግሞ እጣቢውን ይጠጣ ነው የተባለው። እሱ ደግሞ እሱ ደግሞ ከየት ምን ላገኙዋቸው? ደግሞ አንተ እኮ ያስጠራነው እኮ የደወልኩ እኮ የበለው ሰውዬ እንድታመጣልን ነው። አብራችሁ ነበራችሁ አብራችሁ ስለነበራችሁ፣ ምን ልታደርገው ነው ሰውዬው ቢመጣ? ወይ ተፋለታል ወይም ደግሞ እጣቢውን ይጠጣል። እሱን እጣቢውን ማለት ነው ማለት ነው እንደ እሱ ሲጠጣለት ነው። ጣቢ ሲጠጣለት ነው። እሱን ጣቢ ሲጠጣለት ነው የሚተፋለት። ወይም መቶ ደግሞ ይተፋለታል። በዛ ነው እንጂ የሚለቁ በምንም ነገር አይለቁም። አረ ይለቁአል። ለምን ይሄ እኮ መንፈሳዊ ነው። ጸሎት ማድረግ ብቻ እኮ ነው። እንደ አይቻለሁ፣ ክርስቲያን ነው። አውቃለሁኝ፣ ሃይማኖቱን የሚጠብቅ ሰው ነው። አንተ ወጣት ነህ፣ እንዴት በእንደዚህ አይነት ነገር ልትል። ያለኝ አማራጭ ይሄ ነው። ያለኝ አማራጭ ድንገታዊ ይሆነብኝ እንደዚህ፣ በቃ ሌሊት እየተ የሌለ ባህሪ ሲያሳይ በቃ ምን ላድርግ ታዲያ አይደል? አሁን እኮ ይሄ ነገር አንድ ያረጋጋው ማለት ሁሌ ያረጋገዋል ማለት አይደለም። እስከመቼ ድረስ ይሄ ድኝና ቀበሉ ይችላል እኮ ትንሽ እንኳን በዚህ ትንሽ ይሻለው፣ ቢያንስ እንኳን ትንሽ ይሻለው። ይኸውልህ ታይም ጸሎት ሳደርግለት እንደተረጋግቶ እንደተቀመጠ አይደለም? መጀመሪያ ስታጠን፣ በቃ ስታጠን ነው ትንሽ። ይኸው አሁን ጸሎት ካረጋጋው ለምን በጸሎት አታነውም አንተ? እንዴ፣ ምን ነክቶ ነው? አይደለም እኮ ይኸው እኮ በቃ ላይ ድንገታዊ ባህሪ ሲሆንብን እኮ ነው፣ እኛ እኮ የምናደርገው ጠፍቶብን እኮ ነው። እኔ እኮ አሁን እናንተን ያስጠራችሁ እንዲተፋለት ሰውዬው እንድታሳዩን ወይም ደግሞ እጣቢውን እንዲጠጣለን ነው። እኔ እንደሱ አላደርግም። ባደርግም እንኳን ወደ ቤተ ክርስቲያን ነው የምወስደው። እሱ ምን ያህል እምነቱ ጠንካራ እንደሆነ አውቃለሁ። አጋጣሚ መቶ ካልተፋለት ምንም ነገር አይፈጠርም። በቃ ወይ እሱ መቶ የተፋለት ወይም ደግሞ እጣቢውን ካልጠጣ ምንም ነገር የሚሆን ነገር ሌላ ምንም አይነት መፍትሄ አይመጣም። ይሄና ብቻ ነው አማራጭ ያለው እንዴት ምንም እንደ ይሄ ነው አማራጭ ትላለ? ጭራሽ ሌላ ሰይጣን ሌላ ጋኔል በቡዳ ልታስበላ ነው እንዴ ልጅ ነው ካልተፋለት በስተቀር ጭራሽ የሚሆን ነገር አይደለም። በቃኔ ተስተ ለልክ ሰዎች ጠይቅ ያሉ ቡዳ ነው የበለው ነው የተባለ ሰውዬው መቶ የተፋለታል ወይም ደግሞ ጣቢውን ይጠጣል የተባለ። ስለዚህ የምነግሩኝ ከሆነ እናንተ ንገሩኝ። አብራችሁት ነው የሄዳችሁት ንገሩኝ። የምነግሩኝ ከሆነ እናንተ ናችሁ ያስለከፋችሁትም። ይዛችሁብኝ ሄዳችሁ ወንድሜን ያስለከፋችሁት እናንተ ናችሁ። እኔ ያው ታውቃለህ እንደዚህ እንዲሆን ፍላጎት የለኝም። ማለትም አሁን ዛሬ ተፋለትም ብንል ጠቢውንም አጠጣኸው ብንልም ነገ ተመልሶ እንደሚመጣበት እርግጠኛ ነኝ። ለአንዴና ለመጨረሻ በቃ ራሳቸውእናሳይለእናሳይለእናሳይለእናሳይለእናሳይለእናሳይለእናሳይለእናሳይለእናሳይለእናሳይለእናሳይለእናሳይለእናሳይለእናሳይለእናሳይለእና አሁን ተጸለየለት ይሁን ለአያ ምንም አይደለም። በቃ ጣን እናንተውና እናናጥ ነው። በቃ እሱ ብቻ ነው እሱ ብቻ ነው የሚያረጋገው ትንሽ እረፍት ይሰጠዋል ቢያንስ። እንኳን ቆይ ቆይ አዎ፣ መልሱ እንደዚሁ ነው። አሁን ዱም አልተማታ አልተናከሰ። እንደውም አሁን እንደውም ሰላም ነው። ለሊት ለሊት ላይ ብታዩት፣ በቃ እኛ እንቅልፍ የለንም። ያው ስንት ቀናችን፣ አራት ቀን አምስት ቀን ይሆነናል እንቅልፍ ካተን አቃለው። ጨንቋችሁ እንደሆነ ግን ያው መፍትሄ ያለው ዘርኝታ። ወንድም ነቃ እንዴ ና ና ወንድም ነቃ፣ እኮ እንዲህ ነው። ቆይ፣ ኧረ ቆይ፣ የጠጣሁ ነገር ተሸግረክ። ደህና ነህ? ደህና ነኝ። መቼ ነው እንደዚህ የጀመረ? ቆይ፣ ደህና ነኝ። ኧረ፣ ትንሽ ባለፈው ስንቀርጽ መሰለኝ፣ ማለት ስንቀርጽ። እንዴት? መቼ ዕለት የማንን ቀረፃ? ብዙ ነበር ያደረግነው። እና ባለፈው ከአምስት ቀን በፊት ከንጉስ ጊዜ ጋር ስናደርግ አልነበረ የሆነ ቀረጻ፣ ያ ከእሱ ልጅ ጋር መሰለኝ፣ የሆነ ሳይው ልጅን ዝመ ብዬ በቃ በካሜራ ውስጥ ፍጥጥ ብሎኛል። ይሄ የሴትዮዋ ወንድም ማለት ነው? አዎ እሱ መሰለኝ፣ ያኛው ልጅ በካሜራ ውስጥ ነው። ምንድን ነው በካሜራ ውስጥ የተፈጠረው ንገረኝ። ስንቀርጽ ድካም መስሉኝ ነበረ፣ ግን ድካምም አይደለም። በቃ ያን ቀን ካሜራ እየቀረጽኩ እንዳለ በካሜራ ውስጥ ሳይ ይሄኛል ፍጥጥ ብሎ በካሜራ ውስጥ ሆኖ ያየ። ከዛ ደነገጥኩኝ። ከደነገጥኩኝ በኋላ በቃ ከዛ በኋላ የሚሰማኝ ስሜት በቃ እኔ አሁን አይታወቀኝም። ቃዣ ይሉኛል ምን ይሉኛል? እኔ አይታወቀኝም። እንዴት ነበር? እስኪ እንዴት ነው የምትነቃው? ትቃዣለህ። ከዛ አሁን ራሱ እዚህ ያለን በጣም እየቃዣህ ነበር፣ እያስቸገርክን ነበር። ወንድም ደግሞ ድኝ ምናምን እያጠና ነበር። ይሄ ቀበሪቾና ድኝ እሱ ነው የሚያረጋጋው ይለናል። እና እሱ ደግሞ መሆን የለበትም። ታውቃለህ፣ እኔ ደግሞ አንተም ጠንካራ ሰው እንደሆንክ እምነትን ሃይማኖትን የምትወድ ለእንደዚህ አይነት ነገር እጅ ማሰጥ ሰው እንደሆንክ አውቃለሁ። እና በቃ እሱም በእርግጥ ጨንቆት ነው የሚሆነው። እና ይህን ነገር ሲያደርግ ትንሽ ግራ ተጋብቼ ነበር። እያጠኑ ነበር የመጣሁት ነው። ምን ያርግ እሱም ተጨንቆ ነው። ምን ያርግ ብለህ ነው ጠጣ ምግብም እየመጣልን ነው ትበላለን እንደዚህ እየነቃ ሌላ ጊዜ እየነቃ ነው እንትን የሚለው ኧረ እንደዚህ አልነበረም ዛሬ ነው ራሱ ራሱ እንትን ያለው ምን አይነት ታምር ነው ጠጣ ጠጣ የዛኔ በካሜራ ውስጥ ልክ ሰውየውን ስታየው ምንድን ነው የተፈጠረው ቀጥታ መጀመሪያ ላይ ምንም አልመሰለኝም ነበር ግን ከዛ በኋላ እየቀረጽኩኝ መሀል መሀል ላይ ሳየው እሱም ይኛል ዝም ብሎ ይህ ነገርማ ዝም ብሎ ነው ምናምን ብዬ ድጋሚ በሁለተኛ ጊዜ አየኋለሁ እሱን ፍጥጥ ብሎ እያየኝ ነው እንዴት እንደደነገጥኩኝ ከዛ በኋላ ካሜራ ውስጥ ነው አንተ መታየው ሪከርድ እያደረኩ አልነበረ እያሰራች ያን ቀን እንዴት እንደደነገጥኩ ከዛ በኋላ ድካም ነው የመሰለኝ በቃ ሰውነት ይዝላል ድካም ነበር የመሰለኝ። የቤት ከመጣ በኋላ ግን በቃ ራሴን ነው ምን እንደሆነ። ቤት እንደመጣ ነበር እንደዚህ የጀመረው። በቃ መጣ፣ ተኛ፣ ሌሊት ላይ ይጮዋል፣ ይጮዋል፣ ይፈራገጣል ምናምን። ደግሞ እኛ ደግሞ ምን ሆኖ ነው በቃ ቅዠት ነው እንዴ ምናምን እያለን ነበር። ኖርማል ጨዋታ ነው የሚጮኸው። በቃ ይጮዋል፣ በቃ ይፈራገጣል፣ ምናምን። አጠገቡ የሚመጣው ይማታል። ከዛ እኛ ምንድን ነው ቅዠት ነው እንዲህ ምናምናምን ብለን ዝም ብለን እስኪ ጸበል ሌሊት ላይ ዝም ብለን ረጨ ነው። ከዚያም በኋላ በነጋቶ ቀን ላይ ምንም በቃ እንደዚህ ሆንም የሚጠገውን ሰው ይማታል፣ ይናከሳል። ሌሊት ላይ በቃ ካልወጣሁ ይላል፣ ሊጮሃል። የእኛ እኮ ግራ ገብቶ ነው አሁን ነው እራሱ በቃ የነቀሁ እኮ የራሱን እኮ አንተ ልኩ ሲጠራ እኮ በቃ እራሱ ግራ ገባኝ። ያው ታውቃለህ አሁን ጊዜያዊ መፍትሄ ሳይሆን የሚያስፈልገው ዘላቂ መፍትሄ ነው። እኔ ጸሎት ነው ያረኩለት፣ ምንም ነገር አላረኩለት እኔ ኩ እኔ ኩ ግራ ገብቶኝ ኩ ነው እኔ ማረግ ኩ በቃ ሰውም የሚለኝ በምን አርግን ትልበሉ ብዩ ኩ ሰው የነገረኝ ነው። እንደዚህ እንደዚህ የድኛ አንጣን አጭስለት እና የስር አለ የምንድን ነው ስር እሱ የሚባሉን አንድ ላይ አርግና አጭስለት ይለቋል ብሎ ነው እንጂ እኔ ኩ ግራ ገብቶኝ ኩ ነው። ልክ ናቸው። ብዙ ጊዜ እንደዚህ አይነት ነገር ላይ የተከሰተባቸውን ሰዎች በተለምዶ ይሄንን ያደርጋሉ ግን ደግሞ ጊዜያዊ ነገር ነው ይሄ። መልሶ ደግሞ ይነሳበታል። መሆን የሚችለው ግን ሃይማኖት ቦታ ሲሄድ ነው። ለአንዴና ለመጨረሻ ጊዜ የሚሄድ ነው። ተበልቷል እንኳን አሁን እራሱን አወቀልኝ፣ እሄዳለሁ። ችግር የለም እኔ ወንድሜ ሰውየውን ፈርታው ነበር በወቅቱ ስንቀርጽ ደፋ ነበር ከአንተ እንዶ አንተ እኮ እያበረታታህን እኮ ነው ይህን ሁላ ነገር ያደረግነው እንጂ የአንተ ጥንካሬ ባይኖር ታውቃለህ እኔ ከፊት ሆኜ ሄጄ መቅረጽም አልችልም ምንም ነገር ማድረግ አልችልም ነበር እኮ አይ ግን ታውቃለህ ያን ቀን እንዳገኘ ናቸው ልጁም ቁስሉ ነበረ እጁ ላይ ከዛ በኋላ በቃ ቁስሉ ምናምን ስለነበረ እጁ ላይ በቃ መጀመሪያ ስናገኘው እራሱ በቃ ፍርሃት ፍርሃት አለኝ፣ ታውቃለህ። በቃ የሆነ ውስጤ ይረብሻል፣ ታውቃለህ። ከዛ እዛ ከሄደን በኋላ በቃ ዝም ብሎ ወደ እኔ ያያል፣ በቃ ዝም ብሎ ዝም። እኔ በቃ ወደዛ ወደ ሌላ ቦታ ሳይ ድጋሜ ወደ እኔ ያያል። አሁን በቃ ይሄ ልጅ በቃ ምንድን ነው ብዬ የሆነ ሰዓት ላይ ሳላስበው ካሜራው ውስጥ ሪከርድ እያደረኩ ደነገጥኩኝ። በቃ አይኑ ነው በቃ አይኑ፣ አይኑን ስታየው። አንተ አይንህን ሰበርክለት፣ ፍርሃት ወደ ልብ ገባ። በቃ ኦልሬዲ በላህ ማለት ነው እኮ። ግን በአንተ ላይ ምንም ስልጣን የለውም ታውቃለህ። ያቺን ክፍተት ተጠቅሞ ነው እሱ ሊበላህ የቻለው። ይሄን ደግሞ ችግር የለውም ላንዲና ለመጨረሻ ጊዜ መፍትሄ ታገኝበታለህ። እንኳን አንተን አይደለም እነሱን እራሱ ከእንደዚህ አይነት ህይወት ውስጥ ለማውጣት እየሞከርና እነሱ ዋና ቡዳዎቹን የሰው ጅብ የተባሉ የሚታወቁት እነዚህን ቤተሰቦች እኮ ከእንደዚህ አይነት ህይወት ለማውጣት ነው እኛ ጥረታችን አይደለም። ስለዚህ አንተ ደግሞ በጣም ቀላል ነው። በቃ አንድ ሀፍታ ሄደህ ሃይማኖት ቦታ ጸበል ማድረግ ነው ሱባኤ ወይ መያዝ ነው ያለብህ። አንተ የመረጥከውን ነገር ታደርጋለህ። ምን ማድረግ ነው የሚሻለው? ልክን እንደሱ ይሻላል። ቤ እንደዛ ይሻላል። በቃ በጣም ቶሎ ሜዳ አለብኝ። ሃይማኖት ቦታ እንደዛ ነው እንጂ የሚሻለው ይሄ ባህላዊ እምነት እንደተባለው እነዚህ ድኝና ንትን የሚገላው ነው የሚሆነው እና እሱም ተጨንቆ እኮ ነው ቤቱ ያትፍረድበት። አዎ ገባኝ። ምን ያድርግ ሰው አማክሮ ነው የሚሆነው እኮ አውቃለሁ። ያለህ አንድ ብቸኛ ወንድምህ እንደሆነ አውቃለሁ። እና አይዞህ እንግዲህ፣ ደግ አንተ በእምነትህ ጠንካራ ሰው ነህ አውቃለሁ። ምን ያህል ለእምነትህ ቀና እንደሆንክና በእንደዚህ የቀላል ነገር እጅ አትስጡ። እኔ እኮ ድንገት አይ ሲሆንብኝ እኮ ደንግጬ ሳማክር ነው እንደዚህ ያሉኝ እኮ እንጂ እኔም እኮ ሃይማኖቴን እኮ በደንብም አከብር ሰው። እኔ ግን በቃ ድንገት ነገር ሲሆኑብኝ ነው በቃ ይሄ ይሄንን ያመጡት፣ እኔም ተጨንቄ ነው። ምንድን ነው የሚታየህ ስትተኛ ምናምን ነገር? አሁን ወንድምህ ይቃዣል፣ ሰው ይማታል፣ ይሮጣል አለ። አንተ ምን እየታየህ ነው እንደዛ የምታደርገው? አረቤኪ በቃ በህልሜ በቃ ይመላለሱብኛል። በቃ በስመ አብ፣ በስመ አብ፣ በስመ አብ። አንተ በህልሜ በቃ እኔ ልነገርህ አልችልም በቃ ያ ሰውዬ በቃ በህልሜ ይመጣል? ጅብ ሲጋልባ ልባ ያለው የትኛው ሰውዬ ነው ያኛው ነው አዛ ጫካ ውስጥ ሲያመልክ የነበረው ነበር እሺ በቃ ጅብ ሲጋል ልባ ያለው በቃ የማያደርገው ነገር የለም ሰውዬው ልክ እንቅልፍ እንደወሰደኝ በቃ ይመጣብኛል አስሪ እሺ በቃ እኔ እንጃ በቃ መተኛ ተራሱ እሱ ለማምለጥ ነው ምትወራጨው ምትሮጠው ምንድን ነው እሱ እኮ ነው በቃ ለዚህ የሚያደርገኝ ነው ምንድ ነው አጥፉት! አረ፣ መብራቱን፣ መብራቱን አጥፉት እና፣ አረ፣ አረ፣ አይኔን፣ አይኔን፣ መብራቱን አጥፉልኝ! መብራቱን አጥፉት! ምንድን ነው እንደዚህ በቃ አይኔ ላሙኛል ማለት ነው። አየህ፣ አይዞህ ቤኪ። አይኔ ላሙኛል። አይዞህ፣ ከዚህ እኮ በቃ መብራት እንትን ትንሽ አረፍ በል በቃ ተኛ። እኛ በኋላ መተን መሆን ያለበት እናደርጋለን፣ ወደ ሃይማኖት ቦታ እንወስዳለን። እሺ፣ እሄዳለሁ። እሺ፣ አንተ ገና ላስቸግርህ፣ ቤኪ። አይ፣ ለምን በቃ ለትንሽ ጊዜ እስኪሻለ ድረስ ስራ ማቆም ነው። ሌላ ምንም ነገር የለም እኮ አይደል? እንደ እኔ፣ ኧረ ቤኪ፣ ስራ ማቆም ነው። እሄዳለሁ። እኔ ምን እሰራለሁ? ወንድሜ፣ ከእሱ በላይ ማን አለ እኔ ስሚሆን ኔት ይዤው አልሄድም እንዴ? እናንተን ማስቸገር ከሚሆን እኔ ይዤው እሄዳለሁ። ባልደረባችን ነው ወንድማይ። ወይ ለኔም እኮ እናንተ ስራ ቦታ ስራው እኮ ያለ እሱ የሚሆን ስራ አይደለም። ምን ሰራው ታውቃለህ? እሱማ ልክ ናችሁ። እናንተም ወንድማችሁ በቃ የትም የተባለው ቦታ ይዤው እሄዳለሁ። የሃይማኖት ስራ በቃ የሚደረገውን ሁሉ አድርጌ ብቻ ይሻለ ወንድሜ፣ ብቻ ይሻልልኝ በቃ። እኛም እኮ ቢሆን ወንድማችን ነው፣ የዛ ነው መሄድ እንችላለን። ወንድማችሁ ነው፣ እናንተም ወንድማችሁ ነው አውቃለሁ። ግን በቃ ከአሁን በኋላ እንደዚህ አይነት ስራ አይስራ። እኔ ያለኝ አንድ ወንድሜ ነው፣ እሱ ብቻ ነው ያለኝ ከእናንተ ጋር። በቃ እንደዚህ አይነት ስራ፣ እንደዚህ አይነት ቦታ ይዛችሁብኝ አትሂዱ። በቃ እኔ ምንም በቃ ያለኝ አንድ አይ ማማ አይደለም እንጂ አንተ ያለ አንተ ምንድን ነው እኛ? ምን እናንተ ስሩ ቤኪ። እኔ ይሻለኛል ቤኪ፣ እናንተ ስሩ። እሺ፣ በቃ አሁን ትንሽ አረፍ በለና እንመጣለን። እሺ፣ እኛ እሺ ቤኪ፣ ማስቸገሩ ነው ማስቸገሩ። በቃ እኛ እንትን እንላለን። እሺ፣ አይዞህ። ያን ሰውዬ ምናምን ሲመጣብህ ጸሎት አድርግ። እሺ፣ እሺ ቤኪ አላስቸግር እሺ። በቃ ምጣኝ። ቻው በቃ ድኙን ከቤት ውስጥ አውጣለት። ሽቶ ጭሱ ስላለቀቀ ነው እንደዚህ የሚያስጨውል፣ እሱ ነው። ይህንን የባዕድ አምልኮ ነገር አውጣልኝ። ምንም አይነት ነገር አንፈልግም። በቃ አሁን ትንሽ አረፍ ይበልና ይዘነው እንሄዳለን። እስከ ግማሽ ወይ እስከ መንገድ ድረስ ምናምን ነገር አብረን እንሆናለን እሺ። እዛ በመኪና እናደርሰውና ከዚህ እንግዲህ ያስፈልገውን እናደርጋለን። ግዴታ ግን እሱ መዳን አለበት፣ ምንም ቢደረግ ምንም። እንግዲህ በጣም የሚያሳዝን ነገር ነው ያየሁት በዚህን ያህል መጠን እንደዚህ ይጎዳል ብዬ አልጠበቅኩም ነበርና የሆነ ስሜቴ ትንሽ ተረብሿል። እንግዲህ የቤተሰቦቹን መልካም ፍቃድ ወንድሙን አስፈቅጄ ራሴ ራሴ ላስታምመው ነው የምፈልገው። ማለትም በቃ ግዴታ ወደ እምነት ቦታ መሄድ አለበት ወደዛ መውሰድ አለብኝና። አሁን ያለበት ሁኔታ ግን ጥሩ አይደለምና እኔም ትንሽ ስሜቴን ረብሾኛል። በተለይ ደግሞ ወንድሙ ያሳየው ሪያክሽን ይሄ የተሰማው ስሜት በጣም ያሳዝናል። እሱም ያለበት ሁኔታ አላቅም። ይህ ስራ ብቻ ምን እንደምል አላቅም። እስኪ ፈጣሪ ያለው ነው የሚሆነው እንግዲህ እኔንጃ፣ ወንድሙ በዚህ ዘመን እንደዚህ አይነት የጥንቆላ ሀሳብ ራሱ ድኝ ቀበሪቾ ምናምን ወጣት ነው፣ ኬት እንዳመጣው አላቅም ና ሰው ሲጨንቀው ምን ያህል ርቀት ሊሄድ እንደሚችል በዚህ ተረድቻለሁ እና እነሱ ላይም መፍረድ አልችልም ወንድሙ ላይም። ስለዚህ እስኪ አሁን ትንሽ ይረጋጋና ወደ ሃይማኖት ቦታ ይዤው የሚሄድ ይሆናል። መልካም ጊዜ የሆነላቸው እንግዲህ እስኪ ፈጣሪ ማርህ እያላችሁ ሁላችሁም ደግሞ አብሮነታችሁን አሳዩት። ያው እነዚህን ሁሉ ስራዎችን ስንሰራ ከጎናችን የነበረ እሱ ነው የነበረውና አሁን ደግሞ በእንደዚህ አይነት ሁኔታ ነው ያለው። ስለዚህ እስኪ ፈጣሪ ማርህ በሉት፣ አብረው እምነታችሁን አሳዩት። መልካም ጊዜ ይሁንላችሁ እንግዲህ።